የምትፈልገው ነገር እኮ እኔ ጋር ነው ያለው። ስለዚህ የምፈልገውን ስጠኝ፣ የምፈልገውን እሰጥሃለሁ። ይኸውልሽ ይሄ የመጨረሻ ስራችን ነውት ፎቶ ይሄ ነው። በቃ ዛሬ ማታ ሁሉም ነገር ይጠናቀቃል። ተገናኙ። ስለዚህ እዚህ ድረስ ያመጣችሁ ሰው ናት ማለት ነው በቅና የሰውዬ ትሁት እንዳያገኘት ተስፋ ቆርጦ ወደ ሀገሩ እንዲመለስ ትሁት ልታገባ እንደሆነ ማሳየት ከኔ ጋር ተንኮላ የለሽ የተባለችው ቲና ተንኮላ አልቦ አትደሪ የተባለችው ቲና አሁን ደግሞ እንደ ሷ አይነት ተንኮለኛ አግኝታለች ማለት ነው። እሱም የትሁት አፍቃሪ ነው። የትሁት አፍቃሪ ጋር በመመሳጠር እንግዲህ አሁን ላይ ቲና ተንኮሏን በጣም በእጅጉ አስፍታ ይዛ ትገኛለች ማለት ነው። እንግዲህ ቲና ምንድን ነው ያደረገችው ስንል ለቲና አሁን ላይ አጋቹን አውርተዋለች። ይሄ የመጨረሻ ስራችን ነው ብሏታል። እሱም እንግዲህ ለአንድና ለመጨረሻ ጊዜ ዳኒንና ኤደንን አሰናብትልኝ፣ ከዚህ ምድር አጥፋልኝ። እሷ መቼም ግደል፣ ፍለጥ፣ ቁረጥ ነው የምትለው እንደ ዘመኑ ጊዜ ናትኝ እና እና እንግዲህ ይሄ ካልገደልካቸው ብላ ሞከረ ብላበታለች። ሰውየውም ይውልሽ ነው አንቺ የምታዥኝ ግዑዝ አይደለሁም። ነገር ግን እኔ ለመጨረሻ ጊዜ ይሄንን እንሰራልሻለሁ ፎቶውን አሳይኝ በማለት እንግዲህ ፎቶአቸውን አይቶ ነበረ። ከዛ እንግዲህ እየጠጡ እየሳቁ እየተጫወቱ እያለ ነበረ ያበቃውና አሁን ላይ ቀጣዩን ክፍል ይዤላችሁ መጥቻለሁ። ሰላም ሰላም ተወዳጆች ሰላማችሁ ይብዛልኝ በያላችሁበት ትሁት ድራማን ይችላችሁ መጥቻለሁ ማለት ነው። ቀጣዩን ክፍል እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ ስል በአክብሮ ትጋብዛለው። ቪዲዮን ስትጀምሩ ላይክ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁም ቤተሰብ በመሆን ተቀላቀሉን ማለት ነው ውዶች ዬ። እንግዲህ ወደ ቀጣዩ ክፍል እናልፋለን። ትሁት እንግዲህ በጣም ነው የምታሳዝነው። ትሁት እንግዲህ የደንን እያቀፈቻት ነበረ ትሁት የስንብት ሰላምታይ ይመስላል ማለት ነው። እንግዲህ አጋቹ መጥቼ በትራሳፍኝ ሰውየውን ገድለዋለው። ከዛ ደግሞ ንግስቴን ትሁቴን ይዣት ትሄዳለው። አንቺ ግን የውልሽ ትሁትን መናገር ከዚህ በኋላ አትችም። ትሁትን አንድም ነገር እንድትናገሪያት ቀና ብለሽ እንድታያት አልፈቅድልሽም፣ ያለው አጋቹ ትሁትን ምንም ነገር እንድታደርጊት አልፈልግም ያላት እንግዲህ ለማን ነው ለቴና ነው ማለት ነው ቴና ደግሞ ምን አንተ እንደዚህ ትላለህ እዚህ እሷ እዛ አንተን በምን መልኩ ማጥፋት እንዳለባት እያሰበች ነው ብላ ታቀሳስራለች ማለት ነው ታዲያ በዚህ ሰዓት አጋቹ እሷ መቼም ቢሆን ለእኔ አርፋ አታውቅም እሷ እኔን ለማጥፋት በጣም ትጥራለች በጣም የሚገርምሽ ነገር ግን እንደውም እንደዚህ ስታደረግ ይበልጥ ፍቅሯ ይጨምራል እንጂ አይቀንስም ስለዚህ ስነ ስርዓትሽን ያዥ ትቴናትን ነገር ያለው አጋቹ አሁን ላይ ወደ እና አባባ ቤት መተው ነበር ማለት ነው እንግዲህ በትራሳ ፍኝ የገድለዋለው ያለው አባባን ነው ምክንያቱም እዚህ ጋር ካሊብን ከገደለ ወይ ዳኒን ምንም የምታገኘው ጥቅም የላትም ቴና ማለት ነው ቴና ደግሞ ምንም ነገር ያለ ጥቅም የምታደርገው ነገር የለም ምንም ነገር ቢፈጠር ሁሉም ነገር ለጥቅሟ የሚሆን ነገር ብቻ ሲሆን ነው ልታደርግ የምትፈልገው ስለዚህ አሁን ላይ የእሷ እቅድና አላማ ሽማግሌው እንዲሞት ነው። ሽማግሌው ሞተ ማለት ለእኔ ትንሣኤ ነው ብላለች። ለምን ከተባለ ደግሞ እሱ ከሞተ ገንዘቡ ንብረቱ ሁሉ የካሊብ ይሆናል። ሌላ ወራሽ የለም። ሌላ ወራሽ የሚመጣብ ልጅ የለም። ስለዚህ የካሊብ ሆነ ማለት ደግሞ በተዘዋዋሪ ግማሽ ፐርሰንቱ የኔ ነው ማለት ነው። ስለዚህ አሁንም መጥተህ የምታፍነው ሰውየውን ነው። እኔ ክላሱን ለማሳየቱ አሳይሃለሁ። ነገር ግን እኮ እንዴት አድርገን ብላ ብቻ በጣም ስትፈራ ስትንቀጠቀጥ ምን ነው አንቺ ይወጣሉ ወይስ አይወጡም ነው የምልሽ? ብሏት ነበረ። እሷም እንግዲህ እንደማይወጡ ስትነግረው ታዲያ ቤት ውስጥ ያለው ፕሮግራም ምንድን ነው፣ መጠጥ አለው ወይ ብሏታል። አዎ ስትለውም እንግዲህ በቃ ከዛ እንደዛ ከሆነ በጣም አሪፍ ነው ለእኛ ለስራ እንደውም ምቹ ነው፣ በተኙበት መጥቼ አፍነዋለሁ ብሏል። እና እንዴት እንዴት አድርጌ ታዲያ እንዴት ይሆናል ስትለው ሌላው የራስሽ ስራ ነው ብሏታል። እሷም እንግዲህ ብርጭቆውን ከኪሽን ይዛ ስትሄድ ብርጭቆ ላይ የእንቅልፍ መድኃኒት አድርጋ ነበር የወሰደችው ማለት ነው። ታዲያ ሁሉንም በእንቅልፍ መድኃኒት አስተኝታቸዋለች ማለት ነው። በጣም ነው የሚያሳዝነው። እንግዲህ ይህንን እንድታደርግ እያነሳሳት አንዳንድ ነገሮችን ብንመለከት ደግሞ አንደኛውና ዋነኛው አባባ እንዲሞት ስለምትፈልግ ነው። አባባ ሞተ ማለት ደግሞ ለእሷ ትንሣኤዋ ነው ማለት ነው። ሁለተኛው ነገር ደግሞ የደንና ካሊብ ሊጋቡ፣ ሰርግ ልንሰርግ ነበረ እያሉ እየተወያዩ ስለሆነ የእነሱንም ሰርግ ማየት አትፈልግም። ምክንያቱም ዳኒን ለተወሰነ ጊዜም እንኳን ቢሆን ተወደው ነበ ነበረ ማለት ነው በእርግጥ እሷ ፍቅር አታውቅም የገንዘብ ፍቅር ነው እንጂ የላቭ ማለት እንዴት ነው ፍቅር ማለትን ማለት ነው የሚለው ራሱ ለቴና የሚከብዳት ነው የሚመስለኝ ቢሆንም ግን አብረው ነበረች ሌላ ማለትም የባለጌ ነገር አድርጋለች ሁለቱም ጋር ዞሮ ዞሮ የካሊቡ እንኳን ያው በጋብቻ የተሳሰረ ስለሆነ ባለጌ አይባልም የዳኒ ግን የባለጌ ነገር ስለሆነ ያ ነገር ስላለ እንዴት እኔን ትቶ እ። እሷ የመሰላት እንደፈለገች ጥባጥብ የምትጫወትበት በቃ ጠያቄ የሌለው ዝም ብሎ በቃ ከንቱ አድርገዋለች ማለት ነው ዳኔን። በነገራችን ላይ ዳኔ በጣም አስተዋይለች ነው። በጣም ጥበብን ተጠቅሞ አባባን ማገዝ ባለበት ሰዓት አባባን ያግዛል። ከዛ በተረፈ ግን ፍቅሩን ውዱን ኤዱን ከልብ ሷ አንትቶ የትም የሄደው የለውም። እና እሱ ይህ ሄደው ምን ለማድረግ ነው? ከቴና ገንዘብ ለመቀበል ነው። ከቴና ገንዘብ ተቀብሎ ግን ኤደንን ለማግባት ነው። ለዛም ነው ከዚህ በፊት ምን ብለዋለች። ቆይ ግን አንተ፣ እኔ እኮ እያወራውክ ነው። ለምንድን ነው የማትሰማኝ? ምርጫውን አሳውቀኝ እኮ ነው የምልክ ብላ ስትንበላተትበት እኔ ይውልሽ ምን እንደምታወሪ እየገባኝ አይደለም። ይህን ያክል ዓመት የለፋሽበትን ብርሽን ገንዘብሽን ትተሽ ልትውጭ ነው እንዴ ሲላት ጊዜ አዎ ብላለች። ነገር ግን እሷ ትታ መውጣት ፈልጋት ሳይሆን ዳኒንና ኤደንን ማለያያ ምክንያት ነው ብላ ስላሰበች ነው። በእርግጥ ዳኒንና ኤደንን ተሳክቶላት እንደ አለያየች ቢባል እንኳን አባባና ትሁት ስላሉ ቢጣሉ ሉ እንኳን የሚያስታርቋቸው እነሱ አሉ። እና ዝምብላ ነው ከንቱ የምትለፋው። ግን አሁን ላይ እንዲታገቱ የፈለገችበት ግን ምክንያቷ ምንድ ነው? መንገድ ላይ እንግዲህ እነሱ ሲቅበጠበጡ እሷ አገኝታቸዋለች። እናም እንደሚጋቡ እያወሩ ነበር የደረሰችባቸው። ስለዚህ እና በቃ ልትጋቡ ነው ስትላቸው ጊዜ አዎ ልንጋባ ነው፣ አንቺ ደግሞ አንደኛ ሚዜ የተወኛለች ብላታለች። ኤደን ታዲያ እኔ ማን? እኔ አንቺ ሚዜ ብላ እረረከትንን ትክንን ያለችው በዛ ሰዓት እንግዲህ፣ ዳኒና ኤደን አይተዋታል። ጭራሽ ደሞቼ ተቀየርኩ ትላለች። እንዲ ምን ሆነው ደግሞ የተቀየረው ምን ትመስላለች እያለች ኤደን እንግዲህ ስትወርድባት ነበረ። ስለዚህ አሁን ላይ ታዲያ መበቀል የፈለገችው አባባን ነው። በእርግጥ የሚወጡ መስሏት ሁለቱንም ልታሳፍናቸው ነበረ፣ ማለትም ኤደንንና ዳኒን ማለት ነው በነገራችን ላይ በዚሁ አጋጣሚ ካሊብ እንግዲህ ትሁትን እንዳፈቅራት ግልጽ ሆኗል፣ ማለትም ግልጽ አድርጎታል ለማለት ነው። ካሊብ ትሁትን እንደሚያፈቅራት በጣም ግልጽ ሆኗል። ከዚህ በፊት ሲፈራ የነበረው አባዬ ፕሮቴክት ነገር ይወዳል አባዬ፣ ለምን ከጓደኞቼ ምናምን፣ ብቻ በቃ የሆነ የሰራተኛ ስለሆነች ያነሰች ናት ይለኛል። እንዲሁም ደግሞ በቃ ጓደኞች ምናምን ብቻ እንደዛ እንደዛ አስበው ነበረ፣ ማለት ነው ትሁቴን፣ እንጂ ከልቡ እንደሚያፈቅራት ግልጽ ነው፣ ከዚህ በፊትም ቢሆን ማለት ነው። አሁን ላይ ታዲያ ትሁትን እንደሚያፈቅራት ግልጽ አድርጎ የተናገረው በመጠጥ ላይ ነበረ። እንግዲህ መጠጡን ከጠጡ በኋላ ከሰከሩ በኋላም እንግዲህ ትሁቴን እንደሚያፈቅራት ጩሆ ተናግሯል። ከዛ በፊት ቀደም ስንል ግን ምንድነው ያደረገው ለኤደንና ለዳኒ ይሄ ሰውዬ ማለትም የትሁት አፍቃሪ መቼም ቢሆን የሚተዋት አይመስልም። ባይሆን እሱን ተስፋ የሚያስቆረጥ ትልቅ ነገር ሳንወድ በግዳችን ማድረግ አለብን ብለዋል። ለምንድነው ይህንን ሁሉ የሚያስበው? ለምንድነው ብዙ ሀሳብ የሚያስበው ካለን እንግዲህ ሀሳቡ ኃላፊነት ተሰቶታል። አሁን ላይ ካሊብ ለቤቱ ሙሉ ነገር ኃላፊነት እየወደቀበት ስለሆነ ትሁትም የእሱ አደራ ናት የእሱ ኃላፊ ሆኗል ማለትም በቃ እሷን አደራ ብለውታል ማለት ነው፣ አባባ ስለዚህ የአባባን ትዕዛዝ ለመፈጸም እሱ ደግሞ ምን እያደረገ ነበረ? ከትሁት ስር አልጠፋም ነበር ማለት ነው። ማለትም ካሊብ ታዲያ በዚህ ጉዳይ ላይ እንግዲህ ካሊብ ትሁትን አፍቅሯታል በጣም። ስለዚህም ለዳኒና ለሄደን ለምን ግን አንድ ነገር አናደርግም ብሎ ጥሩ ሀሳብ አምጥተዋል። በጣም ጥሩ ሀሳብ ነው ወይዘው ወይ እሺ፣ ምንድን ነው ሲሉት ጊዜ እንግዲህ ለምን ትሁትን አግብታለች የሚያስብል ነገር ለምን አናደርግም ከዛ ሰውየው ተስፋ ቆርጦ ወደ ሀገሩ ይመለሳል ብለዋል ሰውየውን ቀላል አድርጎታል በጣም ከባድ ሰው ነው ባይ ዘ ወይ የትሁት አፍቃሪ በጣም በጣም ኃይለኛ ሰው እንደሆነ ግልጽ ነው እናም እንግዲህ ይህ የትሁት ሰው ማለት ነው ያደረገው ነገር ቢኖር ምንድነው የትሁት አፍቃሪ እነሱን በተኙበት መጥቶ ሁሉንም ድምጥማጣቸውን ማጥፋት ነበር የፈለገው። ነገር ግን የአፓፓን ክላስ አሳይተዋለች ማለት ነው ወይዘሮ ቴና በጣም ነው እኮ ምታናድደው እና አባባን ለመግደል በጣም ብዙ ነገር ለፍቷልኝ፣ ነገር ግን አልተሳካለትም። በፍራሽም በትራስም በምንም በምንም ቢል አባባ አልሞቱ ማለት ነው። የቲና ከንቱነት ግን በጣም ነው የሚያሳዝነው። ቲና እንቱ ከንቱ ናት በእውነቱ ማለት ነው። ሁልጊዜ ክፋት ምንም ነው የማይሰለቻት አይምሮዋን፣ ምንም በቃ ክፋት ያመነጫል ነው ምላችሁ። የእሷ አይምሮም ያመነጨውን ክፋት ለቅንነት ያን ያክል ቢያመነጭ በጣም አሪፍ ነበረ። እና የክፋትን ጥግ ነው እያሳየች ያለችው። አሁን ላይ በተለይ በጣም በጣም ማለት ነው በጣም እንግዲህ በቃ ግደል ይሄንን እንደዚህ ያደርገ ግደል ይሄንን እንዲህ ያድርገ ግደል በቃ ካለዚያ ሌላ ምንም ነገር የሌላት ትሆናለች። በጣም ነው የሚያናድደው። እና እንግዲህ ታዲያ ትሁት እዚህ ጋ በሆነ ሚንስ መንቃት አለባት። በሆነ ሚንስ ልክ ሁለቱ እንደሚያወሩ ማለትም እሷን እሷን የሚያፈቅረው ሰውዬ እና ቲና አንድ ላይ እንደሆኑ ታውቃለች። ስለዚህ አባየንም ባለፈው ያሳግድሽው በአንቺ በኩል አርጎ ነው ማለት ነው የሰውዬ ብላ እንግዲህ ትሁትና ቲና ተጣልተዋል ማለት ነው። እልም ያለ ጸብ። በእርግጥ ነ ሰው ሲጀመር መቼ ተዋደ ያውቃሉ። እና ነው ነው እንጂ። እና ግን አሁን ላይ የተጣሉበት ነገር እንግዲህ ትልቅ ኢምፖርታንት ነው። እሱም ካሊብ ነው እንግዲህ ካሊብን በጣም ነው የምትወደው በነገራችን ላይ በጣም ማለት ነው። ትሁቲ ካሊብን በጣም ተወደዋለች። እንደገና ደግሞ ቲና ደግሞ የሰማኒያ ባሌ ነው፣ ማንም ሰው እንደፈለገው የኔ ባል ጋጭ ማለቅም ነው። በነገራችን ላይ መዋደድ ማለት መጨማለቅ አይደለም፣ ዳይሬክትሊ ማለት ነው። እሷ ግን የወሰደችው እንደዛ ነው። በጣም ያሳዝናል። ይሄ በእውነቱ ማለት ነው እና እንግዲህ ከጊዜ በኋላ ግን እሷ እንዳስመሰለችና እየዋሸች እያስመሰለች እንደሆነ ሁሉም ቤተሰብ ነቅቷል ማለት ነው። እንግዲህ ሲነቃ ይቀራል ያለችው ቴና ደግሞ አሁን ላይ ለመውጣት አስባለች ማለት ነው። ምክንያቱም እዚህ ጋር ምንም ነገር እያገኘው አይደለም። ስለዚህ በውጭ ሁኜ ብከራከረው ይሻለኛል በማለት ካሊብ እንለቅ ሄዳለች። ይሄ በጣም ጥሩ አጋጣሚ ነው። ምክንያቱም የምትፈልገውን ነገር ሰጥቶ ያሰናብታታል ማለት ነው እና ትሁትና ካሊብ ኤደንና ዳጌ ይጋባሉ ማለት ነው። እንግዲህ ይህንን ይመስል ነበር ይህ ክፍል። ቀጣዩን ክፍል በቀጣይ ይላችሁ እስከምመጣ ድረስ ሁላችሁም በያላችሁበት ሰላማችሁ ብዝት ብዝት ስት ይበልልኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ ማድረጋችሁን ደግሞ በተለይ አትርሱ ማለት ነው። ያው ሁሉም ጋር እንዲደርስ በሚል ነው። ምክንያቱም እንደ ትሁት አሁን ትሁትን ላይ በትሁት ህይወት ላይ የምንማረው ትህትናን፣ ጥሩነትን፣ ደግነትን በቃ ጨዋነት ነው። በቴና ላይ ደግሞ ሴረኛነት፣ ባለጊነት ብልግናን መስራት በአንድ ቀን ሁለት ጋር በጣም አስባችሁታል። በጣም ጸያፍ ማለት ነው። ስለዚህ ሁላችንም የምንታረምበት ደስ የሚል ድራማ ነው ትሁት ድራማ እንግዲህ። በቀጣዩ እስክንገናኝ በያላችሁበት ሰላማችሁ ብዛለኝ። ባይ ባይ ተወዳጆች።